አዎ እና ገሃነብ ነበሩ አልኩ እኮ ገሃነብ፣ ሲኦል ሆነው ግን ከመከር ከእሳት ይጠብቃቸው ነበር፣ ልክ አሁን አብርሃምን እንደጠበቀው። ስለዚህ አይገቡ፣ አብርሃም እኮ ሲኦል ገብቷል። ስለዚህ እሳት አይገቡም ማለት ነው። ክርስቶስ መቶ ባይሞት፣ ክርስቶስ ከሞተ በኋላ ነብሳትን ሁሉ ማርኮ ወደ ገነት አስገባቸው። ገሃነብ የሚባለው መቼ ይከፈታል መሰለ? በፍርድ ቀን፣ በፍርድ ቀን ሲኦል የነበሩት ወደ ገሃነም ይገባሉ። ክርስቶስ ገነት የነበሩት መንግስተ ሰማያት የሚባል ሰማያት ኢየሩሳሌም የምትባለው አምስተኛ ሰማይ ላይ ይገባል። ክርስቶስ መቶ ባይሞት ለሰው ልጆች ከናካቴ ባይሞት ነቢያት ወደ ገሃነም ነበር የሚሄዱት። ያለ ክርስቶስ ወደ ገነት አይገቡም አይደለ? ነቢያቱ ራሱ እኮ የመጡት እኮ ክርስቶስ መኖሩን እንደሚመጣ ነዋሪዎች ናቸው። ነቢያት ራሱ ማለት ነው የገሃነም ናቸው አይደለ? ነብይም አይኖርም እንጂ ሲጀመር፣ ኢየሱስ ካልመጣ ነብይነት ምን ይሰራል? አይሰራም እኮ ስለሱ እኮ ነው እነ ትንቢት የተናገሩት። ስለዚህ ክርስትና የነብያት ጠላት ነው። የምሬ ነው፣ ወላሂ። ነብያት እኔ ጋር እነ ምናቸው ያለ ክርስቶስ ደም ብለው የሚያስተውል ታውቃለህ። አይ ነብያቱ እራሳቸው ክርስቶስ ይመጣል ብለው እኮ ሊሰብኩኝ ነው የተነሱት። እሱ ካልመጣል ስለምን ይሰብካሉ? ለምን ይመጣል? ለምን መጣው? አይደለም ስለ ነብያት ጥያቄ እና አብርሃም እና ኢስሐቅ እና ያዕቆብ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 አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ ትንቢት ተናግሯል አማኑኤል ብላ ጠርተዋለች ኢየሱስ ትይዋለሽ ነው ያለ ገብርኤል ለማርያም ኢየሱስ ትይዋለሽ ነው ያለ አማኑኤል ትይዋለሽ አላላትም አዎ እሱ አላላትም እሱን አይመለከትም እሺ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 ለን በቃል ኪዳናቸው የለምን ከሆነ ያደርጉልሃል። የቱ ጋር ነው እነሱ እንደሚያደርጉት የተገለጸው መላእክቶች? እሺ የቱ ጋር ነው አሁን አሁን መጽሐፍ ቅዱስ ላይ ባጭሩ፣ ቅድም የጠቀስኩልህ ነው ያለው ምንድነው፣ በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል የሚለው አለ። ዋጋ መንግስተ ሰማያት ነው። ዝርዝር ሀሳቦች ደግሞ አሉ። ዝርዝር ሀሳቦች ምን መሰለህ፣ እዚ ቅዱሳት መጻሕፍት ላይ እስከ 12 ትውልድ ድረስ ምርልሃሉ የተባሉ አሉ። እነሱ ይሰጣል ወይ ነው ጥያቄው። መክሊት ሰላም ነው፣ እንዴት ነሽ? ሰላም ነው። ሱንዴና አላንደና ነሽ አለኝ። እሺ፣ ሂጃብ መስለሽ ሴት ዩ ማኔር ማድረግ ትችላለች። ማኔር ምንድ ነው? ማኔር ማለት አሁንን ያረኩት አይነት ፕሮፋይል ያለው ጉርቅ አይቻልም በሚለው ነው። አይቻልም ማንኛውም አይነት ቀለም ከጥቁር ውጭ ችግር የለውም። ወይም ጥቁሩ ላይ ሌላ ከለር ከተቀላቀለበት ችግር የለም። ጥቁር ለምትት ጥቁር ነው አይቻለው። ሌላ ከለር ይቻላል፣ ጥቁር አይቻልም ነው እያልከኝ ያለው? አመሰግናለሁ። እሺ እሱ በአግባቡ እኮ አልመለሰልኝም። እነሱ ያቄው ግልጽ አድርገው እስኪ አባቴ፣ ይኸውልህ አባቴ፣ አንድ ፈጣሪ አለ። የሚሰጥም የሚነሳም ፈጣሪ አምላክ አለን ሁላችንም ገብተዋል ። ንብረትም ይሁን ልጅም ይሁን ቤትም ይሁን ሲሰጠን የፈጣሪ ስጦታ ሊሆን ይችላል የአምላክ ስጦታ ሊሆን ይችላል። ግን የገብርኤል ስጦታ፣ የማርያም ስጦታ፣ የሚካኤል ስጦታ፣ የእንትና ስጦታ፣ የእንትና ስጦታ የሚባለው ነገር ከፈጣሪ ጋር ከአምላክ ጋር አያጋጭም ወይ ነው የእኔ ሐሳብ። እነሱስ መስጠት ይችላሉ ወይ ነው፣ ከፈጣሪ እኩል መስጠት ይችላሉ? ኦኬ፣ ምን መሰለህ በመጽሐፍ ቅዱሳችን ላይ እንደዚህ ብሏል ጌታ፣ በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል ብሏል። አሁን በክርስቶስ ስታመን ምን ስልጣን ይሰጥሃል ማለት ነው? ለምሳሌ አሁን እኔ ድል እንደነሳው ይላል ኢየሱስ። ራእይ ሦስት ሀያ ሁለት ላይ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ይላል፣ ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ከባ ስልጣኑን ሁሉ ይሰጣል። በቃ ከዛ አንተ ሁሉ ፈራጭ ቆራጭ ያደርጋል ማለት ነው በሱ ያላመኑት ማለት ስለዚህ ይሰጣል፣ ስልጣን ስልጣን ይሰጣቸዋል ማለት ነው። ስለዚህ በኢየሱስ ክርስቶስ ካመነ ሰውየው ክርስቶስ የሚያደርገውን ሁሉ ያደርጋል ማለት ነው አይደለ? እሺ፣ ሰማይና ምድር የፈጠረው ኢየሱስ ክርስቶስ ነው ብለህ ነው የምታምናረው። ስለዚህ አንተም እሱ የሰራውን ስለምትሰራ እስኪ ሰማይና ምድር ፈጥረ አሳየን አንድ ጊዜ። አሁን ሰማይና ምድር መፍጠር እኮ አይጠበቅብህም፣ ግን ፀሐይን ባለችበት ያቆመ ጻድቅ ነበረ ነብዬ። እሺ፣ ችግር የለውም። በቃ እሺ፣ በቃ አሁን ፀሐይ አንውጣልን ማለት ክርስቶስ የሚያደርገው ፀሐይ ታህል እምነት ሊኖር ይገባል ይልሃል። ኢየሱስ ደግሞ እምነትህ ነው የሚወስደው። እምነትህ ደረጃው ይለያያል። አሁን ያንተ እምነትና ከዚህ ውስጥ ያሉት ሙስሊሞች እምነት አንድ ነው እንዴ? አንድ ሰው ክርስቶስ እዛ ጋር አሁን እዛ ጋር እሱ የሚያደርገውን ሁሉ ታደርጋለህ ማለት ነው ወይ አልኩህ? አዎ አደርጋለሁ ያልክ፣ እሱ የሚያደርገውን ሁሉ አደርጋለሁ። ክርስቶስ ካደረገው መካከል አንድ ስራ ጠቅስላህ ማድረግ አትችልም ሁን አልችልም ሁ ምክንያቱም የእምነት ደረጃ ብቃትህ ማለት ነው ልዩነት አለዋ። ለዛ እኮ ነው የስናፍጭ ቅንጣት እምነት ቢኖራችሁ የሚለው እኮ የስናፍጭ ቅንጣት እምነት የሌለው አለ፣ ግን ያምናል እግዚአብሔርን አያምንም አትለውም። እሱ እምነት ግን አለው። እነዚህን ጸጋዎች የሚሰጣቸው አንድ አምላክ ነው መላእክቶች ከራሳቸው አንዳች ነገር ማድረግ አይችልም ኢየሱስ ክርስቶስ አምላኩን ነበር ወደ አምላኩ ነበር የሚጸልየው የሚጠይቀው አንድ የሱ ተከታይ ከሆንክ ወደዚያ ሲያመልከው ወደነበረ ወደ አምላኩ ነው ማንኛው ነገር ሲጠይቃየ እርሱን ነበር እየጠየቀ ሲያስደርግ የነበረው እርዳታ በሚያስፈልገው ጊዜ መላእክቶችን ልጠራቸው ይመጡልኛል ሳይሆን ያለው ልክ ጴጥሮስ አንተ አንስቶ ጆሮን ሲቆርጥ ጊዜ ታስታውታለ መጽሐፍ ቅዱስ ላይ። በዚያን ጊዜ ሰገባህን መልስ ምናም ቀረ። በኋላ ክርስቶስ ምን ነበር ያለው? እኔ አባቴን ብለም ነው ብጠይቀው የሰከታ በጥራት ሳይሆን ከአምላኩ ዘንድ ጠይቆ ነው ያ ነገር የሚደረግለት። ይህን ያውቃል ታቸዋል አደለም። መላእክቶች ያንን ነገር አድርጉ ሂዱ ከተባሉ ሊያደርጉ ይችላሉ። ነገር ግን ያ የሚጠይቀው አምላክ ብቻ ነው ነው። አሁን ባክም እያለህ ያለው ጥያቄው ወደ አምላክ ብቻ ነው መሆን ያለበት። ጸጋም ሁሉ ወደ አምላክ ብቻ ነው የሚመለሱት። ለጸጋ ሁሉ ወደ እርሱ ነው የሚጠጉት። መላእክቶች ታዛዥ ናቸው። አምላክ አድርጎ ሲላቸው ጊዜ ነው። ያን ደግሞ የምታስደርገው አንተ አምላክን ጠይቀህ እንጂ እነርሱን በቀጥታ መላእክቶችን በመጠየቅ አይደለም። ቅዱስ ገብርኤል ሂድ አድርግ በተባለ ጊዜ ያንድን ያደርጋል፣ አምላክ ሲያዘው ጊዜ ማለት ነው። ሚካኤልም ልክ እንደዚያው ታቸዋለርለ እነዚህ መላእክቶችን ግን ከአምላኮች እነርሱን ገደል አድርገን አምላክን ትተን እነርሱን የምንጠራቸው ከሆነ ገብርኤል ጠብቀኝ በመንገድ ላይ አይሆንም። እንደዚህ አምላክ ጋ ነው ሁሉ ትስስሮ የሰው ልጅ ሊሆን የሚገባው ታቸዋለረ ያ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና አስተምሮ በጀመሩበት ጊዜ የመካ ከሃዲያኖች በቃ ሙሐመድን እና ከእርሱ ጋር ያሉ አማኞችን ጦርነት ከፍተንባቸው እንጨርሳቸው እና እዚሁም ፈጽሙበት በቃ ነው ይሄ ገና ሶስት መቶ አካባቢ ናቸው። የዛን ነኝ ልብስ ላ ስለም አስተምሮ በጀመሩበት ጊዜ ሶስት መቶ ናቸው። የመካ ከሀዲያኖች ሙሉ ሀገር ናቸው። አሰሩት፣ ሰራዊት ላኩ። ከአንድ ሺ ምናምን በላይ ሰራዊት መጣ። የጦር መሳሪያ እነሱ አላቸው። እነዚህ ደካማ ናቸው፣ ገና አዲስ ናቸው። ይታቸዋል። በዚህ ጊዜ ጦር ሜዳው ላይ ሲቀርቡ ጊዜ በዛ በሺዎች የሚቆጠሩ እዚህ ጋር ደግሞ ሶስት መቶ ብቻ ነቢያችን ስለ አ ለይህ ወሰለም ተንበረከቁና አላህን መጸለይ ጀመሩ፣ መለመን ጀመሩ። በቀጥታ መላእክቶችን ሳይሆን ኖልኛ ያሉት አላህን ነው። ገብታችኋል። አላህን ምንነታል አላሁ ነስረክለ ዋተኒ ጌታ ያላ ሆይ ቃል የገባህለኝን እርዳታህን እሻአለኝ። ሁላ ያሉ እረዳሃለሁ ቃል የገባህለኝን እርዳታህን እሻለሁ። ለመኑት

ማስረጃ አሳያቸዋለሁ። ወላ አሳያቸዋለሁ። ቅዱስ ገብርኤልና ሚካኤል ከጎን ሆነው ከነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ጋር ሆነው ጠላትን ይፋለሙላቸው፣ ይከላከሉላቸው ነበር። ያየ የመሰከረ ያ ሳዕድ ብን አቢ ወቃስ ከፊታቸው ሆኖ በጣም ቀስተኛ ነው። ማንም ወደ እርሳቸው መጥቶ ጫፋቸውን እንዳይነካ ብሎ ይከላከል ነበር። እየዞረ ነቢዩ ሰለላሁ ዓለይሂ ወሰለምን ይሰልላቸው ነበር፣ ያረጋግጥ ነበር። በዚህ ጊዜ ዘወር ባለበት ጊዜ ነጫጭ አካሎችን ከጎናቸው ተመልክተዋል። ከነቢዩ ሰለላሁ አለይሂ ወሰለም ጎን ነጭ ናቸው። ነጭ ለበሱ በነጭ ፈረስ ላይ ከነቢዩ ሰለላሁ አለይሂ ወሰለም ቀኝና ጎን ተቀምጠዋል። በዚህ ጊዜ ሳዕድ ብን አቢ ወቃስ ጦርነት መሃል ስለሆነ መጥቶ መጠየቅ አልቻለም። ከጦርነቱ በኋላ ወደ ነቢዩ ሰለላሁ አለይሂ ወሰለም ጋር ሄደ። አንቱ የአላህ መልእክተኛ ወይ ጥያቄ አለኝ አላቸው። ምንድን ነበር ጠይቃሉት። ቅድም በጦርነት በጦር ሜዳው ላይ ሳለሁኝ ከቀኝና ከግራ ሁለት አካሎችን ተመልክቻ አለሁን። ነጫጭ አካሎች ነጫጭ የለበሱ በነጫጭ ፈረሶች ላይ ማንም ወደ እርሶ ጠላት አይቀርብም እነዚያ አካሎች የቀሉት ቢሆን እንጂ ብሎ ተናገረ። እነዚህን ሰዎች ደግሞ ከባልደረቦቻችን አይደሉም ከዚህ በፊት አይቻቸው አላውቅም፣ ማናቸው? እነዚያ ሀራአይተሁ ማሉት ነቢ ስ ላ ሰለም አይታቸዋለን አሉት። ቃለ ነዓም ቃለ ኢነሁማ ጅብሪል ወሚካኤል እነርሱ ገብርኤል እና ሚካኤል ናቸው ብለው ተናገሩ እና መልአኩ ገብርኤል እና ሚካኤል ወደ ነቢዩ ሰለላሁ አለይሂ ወሰለም ጋር መጥተው ለእርሳቸው ያገለግሉ ነበር፣ ይጠብቋቸው ነበር። ነገር ግን ያን የሚያደርገው ማን ነው? አምላክ ነው እየላካቸው የሚያስደርገው። ገብርኤል ምን አለ? ወማ ነተነዘሉ ኢላ ቢአምሪ ረቢከ፣ እኛ በጌታ በአላህ ትዕዛዝና ፈቃድ እንጂ አንወርደም፣ ፍንክጭ አንልም ከሰማይ ብሎ ተናገረ እና ይህ ነው እነዚህ ሰሓቦች የነቢዩ ሙሐመድ ሰለላሁ አለይህ ወሰለም ጋር መጥተው እነዚህ መላእክቶቹ ያገለግሉ ነበር። ነገር ግን ያንን የሚያደርገው አምላክ ነው አምላክ ሲልካቸው ጊዜ እንጂ እነሱ በራሳቸው አይደለም። ልክ እንዲሁን እነርሱንም መጠየቅ ሳይሆን አምላክ እና መጠየቅ